ጤና ይስጥልን ተመልካቾች፣ እንደምን ዋላችኋል? ከዜና ኢትዮጵያ የስፖርት ዘገባዎችን ነው በ13ኛው የኢትዮጵያ ከ20 ዓመት በታችና እንደዚሁም ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ በተደረገ የ10000 ሜትር የፍጻሜ ውድድር አትሌት ይበልጣል ጋሻውን አሸነፈ። ሁለተኛ ቀን ላይ በደረሰው 13ኛው የኢትዮጵያ ከ20 ዓመት በታችና ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ ጠዋት የፍጻሜና የማጣሪያ መርሃ ግብሮች ተደርገውበታል። የወንዶች 10000 ሜትር ውድድር ፍጻሜውን ሲያገኝ ይበልጣል ጋሻውን ከአማራ ማረሚያ በአንደኝነት አጠናቋል። 28 ደቂቃ ከ39 ሰከንድ አትሌቱ እርቀቱን ለማጠናቀቅ የወሰደበት ጊዜ ነው። ለሚተሾመ ከሸገ ዩኒቨርሲቲ ሁለተኛ ሲወጣ ፈይሳ ሙሉ ከኢትዮጵያ ኤሌክትሪክ ሶስተኛ ደረጃን በማግኘት ውድድራቸውን አጠናቅቋል። በተጨማሪም የከፍታ ዝላይና ዲስከስ ውርወራ ውድድሮችም ተደርገዋል። መርሃ ግብሩ ከአስር ሰዓት በኋላ በተለያዩ የፍጻሜና የማጣሪያ ውድድሮችም በዛሬው ዕለት የሚቀጥሉ ይሆናሉ። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መቀለ ሰባ እንደርታ ድል ሲቀነው የፋሲል ከነማና ሀዋሳ ከተማ ጨዋታ በአቻ ውጤት ተጠናቋል። በ31ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መቀለ ሰባ እንደርታ ሶል ሽረን ነው ያሸነፈው። ወራጅ ቀጠና ውስጥ የሚገኘው መቀለ በቦና አሊ እና ያሬድ ብርሃኑ ግቦች ሁለት ለአንድ በማሸነፍ ወሳኝ ሶስት ነጥብ አሳክቷል። ለሶል ሽረ ፋሲል አስማመው ብቸኛዋን ግብ አስቆጥሯል። ውጤቱን ተከትሎ መቀለ ሰባ እንደርታ ነጥቡን 33 በማድረስ 15ኛ ደረጃ ላይ ተቀምጧል። ሶል ሽረ በ2 ነጥቦች 17ኛ ደረጃ ላይ የተቀመጠ ሲሆን በቀጣይ መርሃግብ ግብር ሽንፈት ካስተናገደ ከሊጉ የሚቆይበት ሁለተኛው ክለብ ከሊጉ የሚወርድ ሁለተኛውም ክለብ ይሆናል። በሳምንቱ የመጨረሻ ጨዋታ ሐዋሳ ከተማና ፋሲል ከነማ አንድ ለአንድ ተለያይተዋል። ለሐዋሳ ከተማ አሊ ሱሌማን፣ ለፋሲል ከነማ ጌታ ነከበደ ግቦቹን አስቆጥረዋል። አሊ ሱሌማን በውድድር ዘመኑ 14ኛ የሊጉ ግቡ ሆኖ ሲመዘገብ ለጌታ ነከበደም 12ተኛ ግቡ ነው። ሐዋሳ በ38 ነጥቦች 10ኛ ደረጃ ላይ ሲቀመጥ፣ በመጨረሻ አምስት ጨዋታ ድል የራቀው ፋሲል ከነማ በ37 ነጥቦች 11ኛ ደረጃ ላይ ይገኛል። የሊጉ 32ተኛ ሳምንት ጨዋታዎች ነገ ሲጀመሩ መሪ ኢትዮጵያ መድን ከሲዳማ ቡና እንደዚሁም ባህርዳር ከተማ ከአርባ ምንጭ ከተማ የሚጫወቱ ይሆናል። በፕሮጀክቶች የሰለጠኑ ታዳጊ ወጣቶችን ክለቦች ለመውሰድ ፍላጎት አለመኖር ለእግር ኳሱ ፈተና ሆኗል ሲሉ ኢንስትራክተር ሰውነት ቢሻው ተናገሩም። የስልጠና ሜዳ አለመመቸትና ውድድር አለማግኘት ለሰውነት ቢሻውና ቤተሰቡ ማሰልጠኛ እንቅፋት እንደሆነባቸውም የማሰልጠኛ አባላቱ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅተዋል። ተተኪና ብቁ ስፖርተኞችን ለሀገር ለማበርከት ነበር ከአስር ዓመት በፊት የተመሰረተው የሰውነት ቢሻውና ቤተሰቡ ስፖርት ማሰልጠኛ ማዕከል። በማሰልጠኛ ማዕከሉ ከስድስት ዓመት ጀምሮ ታዳጊዎች ስልጠናዎችን ይወስዳሉ። ከዚህ የእድሜ እርከን ጀምሮ የሚሰጡ ስልጠናዎች ብቁ ተጫዋቾችን ለማግኘት እንደሚረዱ ነው ኢንስትራክተር ሰውነት የሚያስረዱት። እነዚህ ከአስራ ሁለት በታች ያሉ ከስድስት ከአስራ ሁለት ያሉ ክሎት የሚባለው ኳስ ኮንትሮል ፓሲንግ የሚባለው ኳስን መቆጣጠር መስጠት መቀበል የሚባለው ነገር በደንብ ጥርት አድርገው የሚያውቁት በዚህ ዕድሜ ክልል በዚህ ዕድሜ ክልል መሰራት መቻል አለበት። አስራ ሶስት አስራ አራት ዓመት ሲሞላቸው ደግሞ የታክቲኩ ስራ ይቀጥላል። ቴክኒኩ እንዳለ ሁኖ ነው። መሰረታዊ የአካል ብቃት ስራዎችም ይጀምራሉ። በማዕከሉ ከታችኛው የዕድሜ እርከን ጀምሮ ስልጠናዎች እየተሰጡ ቢገኙም የሜዳ ችግር ታዳጊዎቹ ክህሎታቸውን አውጥተው እንዳይሰለጥኑ እንዳደረጋቸው ነው አባላቱና ወላጆች የሚናገሩት። እንደምታዩት ሜዳው ራሱ አባጣ ጎባጣ ነው። ኳስ ድሪብ ለማድረግ አይመችም። አሁን ይሄ ሜዳ ክረምት ክረምት ይበላሻል። አሁኑ ራሱ ለመጫወት እንደዛ አይመችም። ከዚህ ውስጥ በጣም ቤስቶችን የተሻለ ልምምድ መስጠት አለመቻላችን ሁሉንም በአንድ ላይ ማሰራታችን በሜዳ እጥረት ያ ትልቁ ችግራችን። ይኛ በከተማ ውስጥ በሚደረጉ ውድድሮችም አለመካፈላቸው ሌላው በማሰልጠኛው ያለ ተግዳሮት ነው። ብዙ ጊዜ የክፍለ ከተማ ውድድር ይባላል። እኛ እሱ ላይ ብዙ ጊዜ አንሳተፍም። በፊፋ ካሪክለም ላይ ምን የሚባል ነገር አለ፣ ሶስት ጨዋታ ከተጫወት ከአንድ ጌም ማድረግ አለብህ ይላል። እኛ ጌም አግን አናውቅም። ይህ በእንዲህ እንዳለ በየማሰልጠኛው የሰለጠኑት ታዳጊ ወጣቶችን ክለቦች ለመውሰድ ፍላጎት አለመኖር ለእግር ኳሱ ፈተና ሆኗል ይላሉ ኢንስትራክተር ሰውነትና ወላጆች። ብዙ ልጆች ክህሎት ያላቸው ልጆች ክለብ ሲገቡ አይታይም። ይሄ እንግዲህ በምን ምክንያት እንደሆነ አይታወቅም። ብዙ ነገር ኢንቨስት አድርገ ብዙ መስዋዕትነት አድርገ ብዙ ለፍተ ደክመ ልጅ የሆነ ቦታ ላይ ቢያንስ 17 16 ዓመቱ ላይ ክለቡ አግኝቶ መጫወት ማይችል ከሆነ ትልቁ ክሳራ ደግሞ ይሄ ነው። ደግሞ እኛ አገር ክለቦች ከተለያዩ ቦታ እንደሚያወሩት እኔ አላቅም እንግዲህ በብር ነው ይባላል። በየትኛውም ዓለም ክለቦች የራሳቸው ከስድስት ዓመት ጀምሮ በሌላው ዓለም ላይ በዴቨሎፕመንት ላይ ይሰራሉ። ክለቦች ከራሳቸው ነው ሰው የሚያፈልቁት እና ወደ ራሳቸው ይተካሉ። እኛ አገር ግን ክለቦች የራሳቸው በእንደዚህ አይነት ደረጃ የሚያሰለጥኗቸው የሉም። ይሄ ከሌለ ደግሞ ሌሎች ክለቦች የሚያሳድጓቸውን ልጆች መቀበል መቻል አለባቸው። እዚህ አሁን የተመረጡ አሉ። ከዚህ ስፔን ለመሄድ ተመርጠው ቁጭ አሉ አሉ። እነዚህ ልጆች ሄደው ክለብ ሲወዳደሩ ግን አይመርጧቸውም። እንግሊዝ ሀገር የሄደ ልጅ አለ። እሱ ሄዶ ክለብ ተወዳድሯል። እዚህ ሀገር ላይ ነገር ግን በምንም አይነት ታምር ክለቦች እንትን ሊያደርጉት አልቻሉም አልቻሉም። ስፔን ከኛ የሄዱ ልጆች አንደኛው ካፕቴን በሀገሪቱ ያሉ ክለቦች የፕሮጀክት ሰልጣኞችን የማይቀበሉበት ምክንያት ምንድን ነው ስንል የጠየቅናቸው ወላጆችና ኢንስትራክተር ሰውነት ቢሻው በምላሻቸው ወይ እዚያ ምርጫ የሚያካሄዱ አካል እዛ ላይ ችግር ይኖረዋል፣ ወይም ደግሞ ክለቡ የራሱ የሆነ መመሪያ ይኖረዋል። ይሄ ነው እንጂ በምንም አይነት አምር ስፔን የተጫወተ ስፔን ሄዶ ካፕቴን የቡድን ካፕቴን የሆነ እዚህ ሀገር ዲዘርቭ አያደርግም እንትለኝ አችልም ሲሆን ሲሆን ከሀገር ውስጥ ከሀገር ውጭ ሞወጠው ተወዳዳሪ የሚሆኑበትን የተለያዩ ፕሮጀክቶች ጋር ኮንታክቲ ደግሞ ትልቁ የቤት ስራ የሚሆነው የመንግስት ነው። መንግስት ነው ይህን ማመቻቸት ያለበት ፉትቦሉ ላይ መግባት መቻል አለበት ብዬ አስባለሁ። ሊቨርፑል የፕሪሚየር ሊግ ድሉን ከደጋፊዎቹ ጋር ሲያከብር በተፈጠረ የመኪና አደጋ 47 ሰዎች ጉዳት ደርሶባቸዋል። የቀዮቹ ደጋፊዎች ለ35 ዓመታት በጉጉት ሲጠብቁት በነበረው መድረክ እንዲህ አይነቱ አደጋ በመከሰቱ ከፍተኛ ሐዘን ውስጥ ገብተዋል። ዮሴፍ ሽምየ ተጨማሪ ዘገባ አዘጋጅቷል። ሊቨርፑላውያን ድላቸውን እንዲህ ባለ ድግስ ለማክበር 35 ዓመታትን ጠብቀዋል። በእርግጥ ቀዮቹ ከአምስት ዓመታት በፊትም በርገን ክሎፕ ፊት አውራሪነት የፕሪምየር ሊጉን ዋንጫ አሸንፈው ነበር። ነገር ግን ያን የተከስቶ በነበረው የኮሮና ቫይረስ ምክንያት ደስታቸውን እንዲተሰባስበው ማክበር አልቻሉም። ትላንት ከ35 ዓመታት በኋላ በጋራ ለመደሰት በተሰባሰቡበት መድረክም ታዲያ ፈንጥዝያቸው ላይ ውሃ የሚቸልስ የፈካ ገጻቸው ላይ የሐዘን ድባብ የሚያጠላ ክስተት አላጣቸውም። አርኔስሎትና ስብስባቸው የሊጉን ዋንጫ ይዘው ታሪካዊ ድላቸውን ከደጋፊዎቻቸው ጋር በመርሲሳይድ ጎዳናዎች ላይ እየገለጹ ሳለ በተፈጠረ የመኪና አደጋ 47 ደጋፊዎች ላይ ጉዳት ደርሷል። ከሚወዱት ክለባቸው ጋር ደስታቸውን ለማጣጣም አደባባይ ከወጡት እነዚህ 47 ደጋፊዎች መካከል ሁለቱ እጅግ አስከፊ ጉዳት እንደደረሰባቸውም የመርሲሳይድ ፖሊስ አሳውቋል። አስከፊው አደጋ ከመድረሱ በፊት ሻምፒዮኖቹ በሁለት ክፍት መኪኖች ውስጥ ሆነው 15 ኪሎ ሜትሮችን የሚሸፍን የአራት ሰዓት ቆይታም ያለው የድል ድግሳቸውን እያጣጣሙ ደጋፊዎቻቸውም ደስታ መሆናቸውን እየገለጹ ነበር። በዚህ ታሪካዊ መርሃ ግብርም ላይ በመቶ ሺዎች የሚቆጠሩ ደጋፊዎች ታድመዋል። ከደጋፊዎቹ ብዛት የተነሳ እንኳን መኪና ለማሽከርከር ጠጠር መጣያ ቦታም አልነበረም። በዚህ ግርግር መሃል አንድ ተሽከርካሪ በደጋፊዎች መካከል በዝግታ ስትጓዝ ከቆየች በኋላ ፍጥነቷን ጨምራ በርካታ ደጋፊዎች ላይ ጉዳት መድረሷ ነው እየተዘገቡ የመኪናው አሽከርካሪ ነበሩ የተባሉ የ53 ዓመት እንግሊዛዊም ወደው በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። እስካሁን ድረስ ግን የ53 ዓመት እንግሊዛዊ ተብለው የተገለጹት ሰው ማንነት፣ እንዴት በተስጋ መንገድ ላይ ሊገኙ እንደቻሉና ዓለማቸውም ምን እንደነበረ አልታወቀም። ፖሊስ በበኩሉ አደጋው ከሽብርተኝነት ጋር የተያያዘ እንዳልሆነ ገልጿል። ከአደጋው በኋላም 27 ተጎጂዎች ወዲያው ወደ ተለያዩ ሆስፒታሎች ተልከው ሕክምና ተደርጎላቸዋል። ከእነዚህ ውስጥ ሁለቱ ከባድ ጉዳት እንደደረሰባቸውም ታውቋል። ሌሎች 20 ሰዎች ደግሞ የደረሰባቸው ጉዳት ቀለል ያለ በመሆኑ በዛው በስፍራው የሕክምና እርዳታን አግኝተዋል። ሊቨርፑል እግር ኳስ ክለብ እስከ እንግሊዝ ጠቅላይ ሚኒስትር ኬር ስታርመር ብሎም እስከ ቀድሞው የቀዮቹ አሰልጣኝ ኬኒ ዳግሊሽ ለተጎጂዎችም የማጽናኛ መልእክቶችን አስተላልፏል። ይህ ክስተት ጥላጠላበት እንጂ ቀኑ ለሊቨርፑላውያን ለዓመታት የተጠበቀ በብዙ የተናፈቀም ነበር። ነገር ግን በአንዲት ተሽከርካሪ ምክንያት ለዘመናት የጠበቁት ድግስ ያሰቡትን ያህል አልሆነም። የተለየ ክስተት ሆኖ ማለፍ የነበረበት የደስታ ቀናችን ለምን በዚህ መልኩ ተቋጨ? በሚለም ብዙ የቀዮቹ ደጋፊዎች ከፍተኛ ቁጣ ውስጥ ገብተዋል። ክለባቸው ሊቨርፑል ደግሞ ከተጎዱ ደጋፊዎቹ ጎን ለመቆም ዛሬና በመጪው ቀናት ሊያደርጋቸው የነበሩ የደስታ ድግሶቹ እንዲራዘሙ አድርጓል። ሃይደንሄም በጀርመን ቡንደስሊጋ መቆየቱን አረጋገጠ። ቡንደስሊጋው 16ኛ ደረጃን ይዞ ያጠናቀቀው ሃይደንሄም በቡንደስሊጋ ሁለት ሶስተኛ ከወጣው ኤልቭስበርግ ጋር ያደረገውን የደርሶ መልስ ጨዋታ በማሸነፍ ነው በቡንደስሊጋው መሰንበቱን ያረጋግጠው በመጀመሪያ የሜዳ ጨዋታውን ሁለታቸው ማጠናቀቁን ተከትሎ ስጋት የነበረበት የደቡባዊ ጀርመን ተወካዩ ሃይደንሄም በማቴያስ ሆንሳክና በሊዮሴንዛ ግቦች ሁለት ለአንድ ማሸነፍ ችሏል። ውጤቱን ተከትሎ በድምር ውጤት አራት ለሶስት በማሸነፍ በቀጣይ ዓመትም በቡንደስሊጋው ተሳታፊ መሆኑን አረጋግጧል። ተሸናፊው ኤልቭስ በርግ በበኩሉ በታሪክ ለመጀመሪያ ጊዜ ወደ ሀገሪቱ ከፍተኛ ውድድር ለማደግ የነበረውን ድል ሳይጠቀምበት ቀርቷል። በቀጣይ ዓመት ኮሎኝና ሃምቡርግ አስቀድመው ተሳታፊነታቸውን ሲያረጋግጡ ሆለስቴንኪልና መሰናበታቸው አይዘነጋም። የሳውዲ አረቢያ ሮሸን ሊግ ትናንት ፍጻሜውን ሲያገኝ አልናስር ተሸንፏል። አልኢትያድ አሸናፊነቱን ያረጋገጠበት የሳውዲ አረቢያ ሊግ የ2425 የውድድር ዘመን በመጨረሻ ሳምንት መራ ግብር አልናስር ካልፊታ ጋር ያደረገውን ጨዋታ ሶስት ለሁለት በሆነ ውጤት ተሸንፏል። ውጤቱን ተከትሎ አልናስር ሶስተኛ ደረጃን ይዞ ያጠናቀቀ ሲሆን ከእስያ ሻምፒዮንስ ሊግ ውድድርም ውጭ ሆኗል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በ25 ግቦች የሊጉ ኮከብ ግባግቢ በመሆን አጠናቋል። ክርስቲያኖ ሮናልዶ ለተከታታይ ሁለት ዓመታት የሳውዲ አረቢያ ሮሸን ሊግ የወርቅ ጫማ አሸናፊ ሲመው ቢችልም ፖርቱጋላዊ ኮከብ አሁን ላይ በአልናስር የመቆየቱ ነገር አጠራጣሪ ነው ሁኗል ተብሏል። ሮናልዶ በዓለም የክለቦች ዋንጫ እንዲሳተፍ ከሳውዲው አልሂላልና ከሜክሲኮ ክለቦችን ፈላጊዎች እንዳሉ ተጠቁሟል። ተመልካቾች ለዜና ኢትዮጵያ ያዘጋጅ ናቸው የስፖርት ዘግባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ፣ በያላችሁበት ጥሩ ጊዜን ተመኘ።